አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ መጋቢት አስራ ሰባት በዝች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አላዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርና ማርያምና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቶ የቀባችው ናት። እነርሱም ለጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታን ይወዳቸው ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያላቸው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውንም ያውቃል እና መጀመሪያ ከሞት አላዳነውም ጠርቶ እስከሚያነሳውም ድረስ ሙቶ በመቃብር አራት ቀን እንዲኖር በዚህ በአራት ቀንም የጻድቃንን ማደሪያቸውንና የሀጣአንን የስቃይ ቦታዎች እንዳይ አተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክት ትሆናለች። ከአራት ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አላዛር አላዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደ ታሰሩ ሙታኖችንም እንደ የሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱን የመውጣቱን ምክንያት ሰዎች ሁሉ መሞቱን እንዲረዱ፣ ሌሎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ ስለዚህም፣ እንደገነዙት ሆኖ እንዲወጣ ጌታችን አዘዘችም። ምልክት እንድትሆን ከሀዲዎችም በመቃብር ውስጥ ሕያው እንደ ነበር ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአራት ቀኖች በኋላ ላዛርን ያስነሳው እርሱ እንደሆነ እናምናለን እንታመናለንም። እርሱ በስራው ሁሉ ላይ ችሎታ አለውና ለጌታችንና ለፈጣሪያችን ለመድኃኒታችንም ኢየሱስ ክርስቶስ ከቸር አባቱና ከሕይወት ከሆነ መንፈስ ቅዱስም ክብር ስግደት ይሁን ለዘላለሙ አሜን። ሰላም ብልከሲተ ያፈ በከዊን አርክ አምላክ ዘተሳተፈ ማይደር ሀጣን ይራይ ወዘህሩያን ምዕራፍ እስከ አነስኦ ከመወንጌል ተጽፈ በዛቲ ዕለት አላዛር አይረፈ። በዚችም ዕለት አናጉንስጢት ጤወ ቅሪጦስ በሰማይትነት አረፈ። ይህም ቅዱስ የሮሚያ ሀገር ሰው ነው። አላውያንም ለጣወት እንዲሰው ክርስቲያኖችን ይዘው ባስገደዷቸው ጊዜ እርሱንም ከእነርሱ ጋር ያዙት። ወደ ንጉሥም አቀረቡት። ያን ጊዜም የአስራ አምስት ዓመት ልጅ ነበር። ንጉሱም በማምጣ በማመጣብህ በማመጣብህ ስቃይ ተፈተናለህን ወይስ ለአማልክት እሰዋለህ አለው። ቴዎቅሪጦስም እኔስ በክብር ባለቤት ለጌታዬ ለፈጣሪ ለኢየሱስ ክርስቶስ እሰዋለሁ እንጂ እሰዋለው አለው። ንጉሱም ቴዎቅሪጦስ ሆይ በክፉ አሟሟት እንዳትሞት ለአማልክት መሰዋት መስዋይት አቅርብ አለ እርሱም ንጉስ ወይ መስዋዕትን እንድታይና አለው ንጉስም ወደ ጣዖት ቤት እንዲወስዱትና በዚያ እንዲሰዋዘዘና እርሱም በበር ቆሞ ቅዱሱም በጸለየ ጊዜ ንውፅ ውስታ ሆኖ የሚሉት አምላካቸው ወድቆ ተሰበረ ንጉሱም እንደዘበተበት አይቶ አፍንጫውን ቆርጦ አስረው በወይኒ ቤት እንዲያስገቡ ታዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩ። ደግሞም ደግመው ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ረብርበው ስጋው ከመለያያው እስኪቦጫጨቅና ቅልጥሙም ከአጥንቶቹ እስኪፈስ ድረስ ወረወሩት። በዚህ ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህ በኋላም አማልክቶቻቸው የሚበቀሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚህ ያዘጉበት ቴዎቅርጦስም ግን ከጣዖቶቹ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድዎችና ለጦም አዳሪዎች መጸወተው። ተመልሶ ሲገባም ደጃፉ እንደ ቀድሞው ራሱ ይዘጋል። በስምንተኛውም ቀን ንጉሡ መጣ። ከደጃፍም ሆኖ አማልክቶቹም ተጥለው ተሰባብረው የከበረ ቴዎቅርጦስም ሲዘብትባቸው አገኛቸው። እውነተኛ ቴዎቅርጦስንም የሆድቃው እስኪታይ እንዲሰነጣጥቁት አዘዘ። ደግሞ ወደ ጨዋታ ቦታ እንዲያስገቡትና በላዩ አንበሶችን እንዲያስገቧቸው አዘዘ። አንበሶቹም ቁስሎቹን ላሱት። ዳግመኛ መዋሳቱ እስኪነጣጠል ከሚያጣብቅ ቦታ እንዲያስገቡት መላ አካላቱም ጣጥፎ እስኪቆለመም እንዲያሰቃዩት አዘዘ። በዚህም ተሸብሮ አላሸነፉትም። ንጉሱን ብርታቱን አይቶ ራሱን በሰይፍ እንዲቆርጡ አዘዘ። የከበረ ኤጲስ ቆጶስ የሞርየወስና ህዝቡ ሁሉ በጸሎት እየተራዱት ቅዱስ ቴዎቅሪጦስንም ተከተሉት። በቅዱሳን ሰላምታን ተሰልመውት ተሰናበቱት። ባለወግ በወታደርም ሰይፉን አንስቶ አንገቱን ቆረጠው፣ ምስክርነቱንም ፈጸመ። አማላጅነቱን በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ሰላም ለቴዎቅሪጦስ አመተቀስፋ ባለ እስከ ስጋው ተበጽለ እለ ርእዩ ወአንከሩ እንተተውበጥ ቶ ሀይለ ሰበቀብ አጽጌ ምነቁስሉ ፈልፈለ ለአፈ ኩሉ ዘይጼ ኑኰለ በዚችም ቀን ደግሞ የተጋዳዩ ወቅዱስ ጊዮርጊስና የሰማይቱ ተላሶስ የኤጲስቆጶስ ዮሴፍ መታሰቢያቸው እና የሊቀ ካህናት ኒቆር የስርጋው ፍልሰት ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለጊዮርጊስ ወለ ተላስስ ዳግማዊ ወኤጲስቆጶስ ዮሴፍ ዘመርኤተ ክርስቶስ ኖላዊ

ጸሎትና በረከቱ ዛሬም ዘወትርም በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑርና በቀሪናና በእስክንድሪያ በኪልቅያ በታናሿ ኢስያ በሚኖሩ ከሮማ አገዛዝ ነጻ በወጡ ሁላቸው አይሁድ ፊት ስለ ጌታችን ስለ ኢየሱስ ክርስቶስ ስም መስክሮ ታላቅ ተጋድሎን የተጋደለ ንዑድ ክቡር ገባሬ ተአምር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሁላቸው ቅዱሳን ሐዋርያት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ታላቅ ምልክትም ይደረግላችኋል፣ በስሜ የሚያምኑትን ሁሉ ትፈውሳላችሁ፣ ብዙዎችም ይፈውሷችኋል ብሎ እንደ ነገራቸው የተመረጡ ጻድቃን ሰማይታት የቀዳሜ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስም አምላክ እግዚአብሔር በወዳጆቹ ቅዱሳን አድሮ የሁላቸው ቅዱሳን ወዳጆች ጥላቸው ያረፈባቸው የልብሳቸው ዘርፍ የነካቸው ድውያን ሕሙማን ሁሉ የፈወሳቸውና ከዚህ አስቀድሞ ያልታየና ያልተሰማ ድንቅ ነገር በንዑድ ክቡር ቀዳሜ ሰማዕት ሊቀዲያቆናት ቅዱስ እስጢፋኖስ መካነ ጸበል ተደረገ። ስለዚህም ሰማዕት ጻድቅ ንዑድ ክቡር እስጢፋኖስ በአማላጅነቱ ለሚታመኑ ክርስቲያን ታላቅ ነገርን አድርጓል። ይኸውም ከቀናት በአንዲት ዕለት ከአሕዛብ ወገን የሆነ አንድ ሰው የክርስቲያን አምላካቸው ምን ያደርግልኛል? ክርስቲያን ወደሚኖሩባት የጸበል ስፍራ ብገባስ መግባቴን ያውቅ ዘንድ ማን ይቻለዋል? ብሎ እግዚአብሔርን ይፈታተን ዘንድ በልቡ አሰበ። ይህንንም ብሎ ክርስቲያን መስሎ ወደ ንኡድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት እስጢፋኖስ መካነ ጸበል በድፍረት ገባ። ይሄ ደፋር ሰውዬ ወደ ጸበሉ ገባ። በገባም ጊዜ ድንገት ያፈራግጠው፣ ወደ ታችና ወደ ላይ ያንከባለው ጀመር። በታላቅ ቃልም የክርስቲያን ወዳጅ ቅዱስ እስጢፋኖስ ሆይ እባክህ ዘንልኝ እንደዚህ መድፈርን እንዳልደግምም በአምላክህ በእግዚአብሔር ስም እምላለሁ። እንግዲህ ክርስቲያን እሆን ዘንድ እጠመቃለሁ እያለ በታላቅ ቃል ጮህ ጀመር። ካህናቱም የነግራቸው ዘንድ ግድ አሉት። እነርሱም ቀይ ሰው ተገልጾ በምድር ላይ ጥሎ እንደ ገሰጸው ነገራቸው። እንግዲህ ሳልጠመቅ ያሳለፉትን ያለፈ ዘመን ይበቃኛል አላቸው። የቀዳሜ ሰማያት ቅዱስ እስጢፋኖስ ታላቅ ደብር እልያ ካህናት ከቅዱስ ወንጌል የተገኘ ትምህርት ክርስትና አስተምረው በአብና በወልድ በመንፈስ ቅዱስም አጠመቁት። ጽኑ ክርስቲያንም ሆኑ ቅድስት ቤተ ክርስቲያን ማገልገል ጀመረ። የንኡድ ክቡር ቀዳሜ ሰማያት ሊቀዲያቆናት ቅዱስ እስጢፋኖስ ጸሎትና በረከቱ አማላጅነቱ በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። የተማነውን በልቡናችን ይጻፍብን ከቅዱሳን በረከት ረዴት ያሳትፈን ሰአተ ሌሊቱን ባርኮ ቀድሶ ለሰላም ያሳደረና አምላክ ሰላም ቀን ያውለን ለዓለም ሁሉ ምረቸርነት ያወርድልን ንቁ የኦርቶዶክስ ተዋህዶ ጸሎትና የንስሐ መርከም ሀይበርተኞችን ይጠብቅልን። አቡነ ዘበሰማያት ይትቀደስ ስም መንግስት ከወይ ኩን ፈቃድ ከበከመ በሰማይ ከማሁ በምድር ይሳየነ ዘለለ እለትን አበነ የወም ድግለና በሳኖ ጌጋየነ ከመኔ ነኒን ህድግለ ዛበሰለን የታበአነ እግዚኦ ውስጥ መንሱ ታላ ድነኖ ባለሃነም ኩሉ ኩይስ መዚያ ከይእቲ መንግስት ሀይሎ ስባት ላለም ዓለም ቅዱስ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

በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን